ሰላም ጤና ስልኝ ውዶቼ እንደምን ዋላችሁ? አደራችሁልኝ። እኔ ደህና ነኝ ነኝ እንደ ሰዓት አቆጣጠራችሁ አቆጣጥራችሁ እንደናችሁ እናንተ ወገኖቼ። ዛሬ ደግሞ ሶስት አይነት በፈለጋችሁ ሰዓት የጾም ወይም የፍስክ የምታደርጉት ምግብ ይዤላችሁ መጥቻለሁ። እንግዲህ የፍስክ ስንበላ ቆይተናል። አውደ አመቱ በጣም ደጋግመነዋል። ዛሬ ደግሞ። እሮብ ቀን የሰራሁትን የጾም ምግብ አሳያችኋለሁ። በጣም ነው የሚጥም። ሶስት አይነት ነው። ከሶስቱ አንዱን እናንተ መስራት ትችላላችሁ። ቀለል ያለ ነው። ቆንጆ መኮረኒ እና የሆነ የጥቅል ጎመን የሚመስል ካቤች ጎመን እሱን ሰርቸዋለው። እንደገና ደግሞ ቀይ ስርና ድንች ፈሶሊያ አርጌ በአትክልት አንድ ላይ ሰርቻለው። ቆንጆ መኮረኒ ከሶስ ጋ ሰርቻለው ሶስቱንም አሳያችኋለሁ በፈለጋችሁት ነው የምትበሉት። በዳቦ በጣም ነው የሚጥመው፣ በእንጀራ በዳቦ በማንኛውም ትበሉት አላችሁ። በጣም ቆንጆ ነው። አሰራሩ ደግሞ በጣም ቀላል ነው። ዛሬ የተጠቀምኩት ጎመን ይሄን ይመስላል። ይሄ ጎመን እኔ ለመልፉፍ፣ ይሄ ለሚጠቀለል ስጋና በእንትን አድርጌ ጠቅልዬ የምሰራበት ነው ሁልጊዜ። ዛሬ ግን ብቻውን ከትፌ ልክ እንደ ጎመን ሰራዋለው ማለት ነው። እንደ ጥቅል አይነት ጎመን ነው። ጥቅል ጎመን ዘር ነው ግን በጣም ይሄ ሁሉ ቅጠሉ በብዛት ያለው ነው። ይሄ ማለት ነው ኮል ካቤጅ የሚባለው ነው መሰለኝ። ይሄ ግሩን ኮል ካቤጅ የሚባለው አይነት ነው። ዛሬ እንግዲህ ትንሽ ጨዋረግ እና በስለዋለው ትንሽ ገንፈል አርጌ ካበሰልኩት በኋላ ድቅቅ አርጌ ከትፌ። ልክ እንደ ማንኛውም ጎመን የአበሻ ጎመን እንደሚሰራው እሰራዋለሁ ማለት ነው። ቆንጆን እንደዛ አርገን ስንሰራው እኔ እንዳልኳችሁ ከተለያየ አትክልት ጋር አርጌ ልክ እንደ ጥቅል ጎመን ሁልጊዜ እሰራዋለሁ ማለት ነው። በካሮት በቀይ ስር በድንች እንዲሁም የተለያዩ ተሰሊያዎች ጭማምራችሁ። ዛሬ ግን ለብቻዎችን ጥብስ አርጌ እሰራዋለሁ ማለት ነው። ይህ ትልቁ ጥቅል ጎመን በጣም ከራሩ፣ እሱን ነበር የፈለኩት። አጣሁት እና ይሄን አገኘሁት። ይሄ በጣም ትንሽ ነው የሚሆነው ሲል ሲበስል ልክ እንደ ኖርማል እንደ ግሩን ጎመን እንደ አረንጓዴው ጎመን በጣም ትንሽ ነው የሚሆን ሲበስል ማለት ነው። እና እንዲያርጌ እንግዲህ ትንሽ ጨው አድርጌ ውሃውን በደንብ አጥቤዋለሁ። መጀመሪያ ጎመኑን ውስጡ ሁሉ ሰፍቼ እየፈረፈርኩኝ እያየው አጥቤዋለሁ። እጠቡት በደንብ። አፈር ምናምን ሊኖረው ይችላል። ትላትን ሊኖረው ይችላል ከመሬት ላይ ተነቅሎ ስለሚመጣ፣ ቼክ አርጉት። ከዛ እንግዲህ እንደዚህ ግን ፍላ አደርገዋለሁ ማለት ነው። በጎን ዋጥጃለው መኮረኒ፣ ትንሽ የመኮረኒ ለልጆች የምትጣፍጥ መኮረኒ አብረን እንሰራለን እዚህ ጋር ዋጥጃለው። የመኮረኒ ውሃ ማለት ነው። ትንሽ ጨው አረግበታለው። ፈልቷል ቢጫ ኖርማል መኮረኒ፣ ይሄን ዛሬ የምጠቀመው ጥምዝ መኮረኒ የተወሰነው ነው ዛሬ የምሰራው። ትንሽ እንደዚህ አደርጋለሁ። እንግዲህ በጾም ቀን እንግዳ ተመጣባችሁ ቶሎ ብሎ የሚደርስ ምግብ ነው እየሰራ ያለሁት። እና እንዴት ናችሁ? ወደ አመት እንዴት አለተ ሰላም ናችሁ ወይ? ጠፍቻ ሰሞኑን ጊዜ ስለሆንኩኝ ነው ይቅርታ ወገኖች፣ የአገር ልጆች። ከዛ እንግዲህ እነሱ እስከሚበስሉ ድረስ እዚጋ ሁለት ካሮት አዘጋጅቻለሁ፣ ሽንኩርት እና ዝንጅብል አዘጋጅቻለሁ። ቅመሞች አሉ፣ በርበሬ አርቂያለሁ፣ አንድ ማንካ በርበሬ። የተለያዩ ቅመሞች አሉኝ። አራት ፍሬ ሽንኩርት አዘጋጅቻለሁ። እዚህ ጋር ደግሞ ፍሬሽ ፍሪጅ የሚገኘው ፈሶሊያ፣ ካሮት እና አበባ ጎመን ብሮኮሊ የሚባለውና ነጭ አበባ ጎመን እንዲሁም ብሮኮሊ፣ ካሮት፣ ፈሶሊያ አለ ማለት ነው፣ በፍሪዝ የታሸገ ፍሬሽ የሚሸጡ ሱፐርማርኬቶች ማለት ነው። ተዘጋጅተው ታሽገው የሚሸጡት ናቸው። እነሱን አሁን ዳይሬክት ወደ ሰዓት አድርግና ከዛ ላይ ሽንኩርት ምናም ጣልጣል አድርጌ ጠብሰዋለሁ። እይት እየጠበስኩት ነው። ትንሽ ዘይት አረኩበት ከሁለቱም ላይ እዚህ ላይም ደግሞ ትንሽ ዘይት አረኩኝ። እዛ ከሁለቱም ላይ ሽንኩርት አርጌ ከትፋለሁ ማለት ነው። ጠብሳለሁ። እዚህ ጋር እንግዲህ ከካሮቱ ላይ ከፈሶሊያውና ብሮኮሊ ላይ ዘይት አደረኩ። ከዛ አንድ ሽንኩርት በቁመቱ ዝም ብዬ ሰጠቅ ሰንጠቅ አድርጌ አደረኩበት ማለት ነው። ይሄ ጎመኔ በስሏል። ይሄ ካሮት የተፈቀፈቀ አድርጋለሁ። ነጭ ሽንኩርትና ዝንጅብል አድርጌያለሁ። ቅመም አዘጋጅቻለሁ። በስችኛዋ ጎመኔንም ከማዘጋጃት ማለት ነው የጥቅል ጎመን የሚመስለውን እሰራለሁ። በዚህ ደግሞ አትክልት ማለት ነው። ቀይ ስራ ያደርግበታለሁ ትንሽ ድንች አደርግበታለሁ። በጣም ነው የሚጠቅ ጥብስ አድርጋሽ ሲሰሩት እንዴት እንደሚጥም ማለት ነው። እዚህ ዝንጅብልና ነጭ ሽንኩርት ትንሽ አደርግበታለሁ። ከዚህኛውም ደግሞ አደርግበታለሁ ድቅቅ አድርጌ የከፍ ዝኛው ጎመን ነው የምሰራው ማለት ነው። እዛ ትንሽ በርበሬ ከሁለቱም ላይ ቅመሞች እዛ ዚህ የቀረውን ደግሞ እንደዚህ አድርገዋለው ከሁለቱን ላይ አርጋለሁ ማለት ነው። እዛ የተፈጨ ካሮት ያልኩበት ከጎመን የምሰራበት ላይ የተፈጨ ካሮት መረቁን በጣም የሚያጣፍጥልን ያደቀቁት። እኔ እናንተ ከተፈተፈ አድርጋችሁን መጨመር ትችላላችሁ። እኔ እዚህኛው ከተፍ ከተፍ ያለ እዚህኛው ለመረቁ ማጣፈጫ ብቻ ከትፍ ከተፈያለሁ። እዛ ሁለቱንም እንደዚህ እንጠብሳለን ማለት ነው። ሼር ላይክ ሰብስክራይብ እያደረጋችሁ ወገኖቼ፣ አሁን ደግሞ ድንችና ቀይ ስር አንድ ፍሬ ትልቅ ያለ ቀይ ስርና ድንች ጨምራለሁ። መጀመሪያ ካሮ ቀይ ስሬን እንደዚህ ተለቅጠለቅ አርጌ ከትፍ ጨምረዋለሁ። ይሄ ትንሽ ብስልካል እንዴ። በኋላ ደግሞ ከአትክልቱ ጋር ትንሽ መብሰል አለበት። ምንም አይነት ውሃ አያስፈልገውም። በራሱ ነው የምናመስለው። ይሄ ደግሞ የተጠበሰልኝ ነው። ይሄ ፋ የጎመኑ የቀቀልኩበትን ውሃ ካስፈልገው ለሁለቱም ላይ አረግበታል። ለመረቁ ማለት ከመድፋታችን ሾርባ ይሰራበታል። የጎመኑ መረቅ ማለት ነው። እዚህ ጋ ቲማቲም ነው። ቅጥቅጥ አድርጌ አንድ ከፍ ያለች ቲማቲም ጨመርኩበት። ይሁን ሶሳችን፣ የጎመን ሶሳችን ደረሰ ማለት ነው ምንም እያማሰልን እዚህ እንግዲህ የሌለው አትክልት የለም። እዩት፣ ከሰል ያለው ነጭ ሽንኩርት፣ ቀይ ሽንኩርት፣ ዝንጅብል፣ ቀይ ስር፣ ድንች ገባል። ትንሽ ቆይቶ ይኸው አሁን እያስገባው ነው ቲማቲም በቁመቱ እና ድንች ማለት ነው። አትክልት ወጥ ነው እንግዲህ የሚባለው። አትክልት ጥብስም ማድረግ ትችላላችሁ እናንተ ማለት ትችላላችሁ። ደስ ብሎ በቆንጆ ዘይት ተቀምሞ ሲሰራ እንዴት እንደሚጣፍጥ። ይህ ምግብ በእንጀራ፣ በዳቦ፣ በሩዝ በተለይ በጣም የሚጥመው ከሩዝ ጋር ይበላል። አሁን ይሄ ጎመኔን ቅድም የቀቀልኩትን ቅጥቅጥ አድርጌ ወደ ምቁላላው እጨምረዋለሁ ማለት ነው። ይህ እንግዲህ ጨርሷል፣ መብሰል ብቻ ነው የቀረው። ቃሪያ ፓፕሪካዎች ደግሞ ቆራርጠን በኋላ ላይ እናስገባለን። እየተሰማችሁ ነው ወገኖች፣ የሰብስክራይብና ሼር ላይክ እያደረጋችሁ አበርኩኝ። አሁን እዚህ ጋ የምቀንሰው ደግሞ ያለሁት መኮረኒ ቅድም ስቀቀል አይታችሁ እኛን የመቀቅለውን ሶሰ የቀቀልኩትን መኮረኒ ትንሽ ሶሰ እዚህ ላይ ካሮት፣ ሽንኩርት፣ ዝንጅብል ሁሌ የተጠበሰውን የቀንሰውና ከዛ እንግዲህ ጎመኔን ከትፌ ጨመርኩት ማለት ነው እያችሁት እንዴት ትንሽ እንደሆነች በውሃ ብቻ ስላበሰልኩት ነው። ገንፈል አርጌ እዚህ ጥብስ አርጌ አሁን ዳዲስ በደንብ አርጌ እዚሁ ጋር አዋህደዋለሁ። ይጠበሳል ማለት ነው። ስታየት ጎመን አይመስልም። ይሄ እንደ ጥቅል አይነት ጎመን ነው። ግሩን ኮል የሚባለው አይነት ጎመን ነው። በጣም አረንጓዴ ግን አይደለም። ያው እንደ እንደ ካቤጅ እንደ ጥቅል ጎመን ነው። ሼር ላይክ፣ ሰብስክራይብ እያደረጋችሁ እንግዲህ አበርቱኝ ወገኖቼ። ስሙኑን ደግሞ በስረት ምግቦች የተለያዩ ነገሮችን ይጀላችሁ ብቅ ላለው የጾም የፍስክ በማንኛውም ሰዓት የተዛዝ ያላችሁም የተዛዝን እንሰራለን፣ እዘዙ እንላለን። እዚህ ጋር እንግዲህ የፓስታ ወይም መኮረኔን ቀንሽዋለሁ። ሁሱን እዚህ ጋር ደግሞ ትንሽ ስልሳለኝ አለኝ ቲማቲም ሶስ ያለበት ጨምራለውሁ ስልስኔ ወጥ ሰራ ማንኛውን እቀንሳለሁና ከዛ ላይ ትንሽ እንዲወፍርልኝ ስልሱ እንዳያያዝ ያኛው በርበሬ ምናምን ስለሌለው በደንብ ትንሽ የቲማቲም ሳልሳ ጭምር አርጌ ስጎዬን በደንብ አርጌ አሳመርኩት ማለት ነው። የፓስታ ስጓችን ያው እንግዲህ ሶስት ነገር በደንብ አርጌ ሰራ ሁላችሁ በትንሽ ሰዓት ውስጥ እንግዲህ ጾም ሰዓት ሲሆን ይጠቅማችኋል። ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ ሃበርኩኝ ወገኖች። ብቻ ሦስት የመኮረኒ ስንሴ ደርሳለች። ትንሽ ውሃ ጠብ አርጌባታለው። ጎመኑን የቀቀልንበትን ውሃ ከምንደፋው ይልቅ ለምን እንጠቀመው? ወጥ እንደ ማማሳ እንደ እንትን ይሆነናል ማለት ነው። ብንጠቀመው አሪፍ ነው ማለት ነው። ሌላ አኳ ከምን ጠቅም ኖርማን እንኳን የጎመኑ የራስ ጥቅም ስላለው እንግዲህ ከሁለቱም ላይ እዚህኛው ልክ እንደ ጥብሱ ስትም ሽንኩርት፣ ቃሪያ፣ ፓፍሪካ የተለያዩ ቃሪያዎች አረኩበት፣ ሽንኩርት አረኩበት በላይ ልክ የአትክልት ጥብስ አይነት ነገር እንዲሆንልን። አብዛኛውም ተሽቃሪ ጠንጠላ ረኩበት እዩ ተስሏል። ቆንጆ ነው። ሽታው ደስ ይላል። ስልሴም ደርሳለች። አሁን መኮረኒ እንጨምራለሁ። ከስልሴ ላይ ይህን ይመስላል። እንግዲህ አትክልት ነው ዛሬ የምንበላው ማለት ነው። ይህ እንግዲህ ብዙ አይነት ግብአት ያለው ከእያንዳንዱ የራሱ ጥቅም አለው። በጎን እንግዲህ ሽሮ መስራት ትችላላችሁ። ምስር ካላችሁ እንደ ተጨማሪ ይሆንላችኋል። እዚህ ጋር ደግሞ ለልጆቼ እንግዲህ ምርጥ መኮረኒ ነው። እኛም ከእንጀራ ጋር በጎን አድርገን እንበለዋለን። እንግዲህ አሁን ይሄ ከሶስቱ በሁሉም ነው የምትበሉት ነው። በእንጀራ ከሌላችሁ በዳቦ በጣም ነው የሚበላው። በዳቦ አሪፍ ነው። በሩዝም ቆንጆ ነጭ ሩዝ ትሰሩና። ከዛ በኋላ ይሄን በጎን አድርጋችሁ የሚበላ ነው፣ ማውሽ ወጡ ማለት ነው። መኮረኒው ራሱን ችሎ ይበላል። ከሶሶ ጋር ጨርሻለሁ። እንግዲህ ይሄን ይመስላል። ለልጆች እንግዲህ የፍስክ ይሁን ካላችሁ እዚ ላይ ስጋ ጣልጣል ማድረግ ትችላላችሁ። ወይም ደግሞ ቱን ፊሽ እስከ ውሃው ድረስ እዚ ላይ ጨምራችሁ ስታረጉት በጣም የሚጥመው ማዞርላ ማድረግ ትችላላችሁ። ቼዝ ምናምን መጨመር ትችላላችሁ። እዚ መኮረኒው ላይ ማለት ነው። ወተት ምናምን ጨማምራችሁ የሚያምር ይሆንላችኋል። ዛሬ እኛ የጾም ቀን ስለሆነ ለልጆች እንደ ፍላጎታቸው አድርጌ እሰጣችኋለሁ፣ ከፈለጉ እኛ ደግሞ እንዲሁ እንበላለን ማለት ነው። እንግዲህ ከሁሉም ላይ ጨው እንደ አስፈላጊነቱ እጨምራለሁ። ቅመም ቅድም ገብቷል። ቃሪያ፣ አሁን ሽንኩርት፣ ሁሉም ላይ ቃሪያዎቹን አስገብቻለሁ። መጨረሻ ላይ እንግዲህ እዚህ በርስ ምሊ ቅጠል የተለያዩ ነገሮችን መጠቀም ትችላላችሁ። ጎመኑን ደግሞ በስጋውን ስራው ካላችሁ ደግሞ አንዴ በስጋ ሞክሬዋለሁ። በጣም ነው የሚጥመው። በስጋ መስራት ትችላላችሁ ወገኖቼ። ጨርሻለሁ እንግዲህ አቅርቤ ደግሞ ቀምስና ሰናበታችኋለሁ ወገኖቼ። እኔ እንግዲህ በትንሿ በትንሽ እንጀራ አቅርቤ ወይም በዳቦ ደግሞ መበላት እንደሚችል በዳቦ ላሳያችሁ አቅርቤዋለሁ። እና በጣም ነው የሚጥመው። በቃ የሆነ መረቅ ነገር የለውም። ጥብስ ጥብስ ነው የሚለው ሁሉም። በተለይ ጎመኑ ልክ እንደ ክትፎ አይነት ጥብስ ነው የሚጥመው። ቅመሙም አንደኛ ነው። መኮረኒ ይሄን ይመስል ነበረ። ይሄ ደግሞ ካሮት፣ ድንች፣ ፈሶሊያ፣ ብሮኮሊ፣ የተለያዩ አትክልቶች ማለት ነው። ይሄ ደግሞ በጣም አሪፍ ነው፣ ሞክሩት ወገኖቼ። የምግብ አማራጭ ነው፣ ሞክሩት ለማለት ፈልጌ ነው። ይሄ ዛሬው ከበድ ያለ አይደለም፣ በጣም ቀላል ነው። በየቤታችሁ የምትሞክሩት እና በጣም በትንሽ ሰዓት የምትሰሩት ምግብ ነው። ስላያችሁልኝ አብራችሁ ስለቆያችሁ እስከዚህ ሰዓት አመሰግናለሁ ወገኖቼ። ሼር ላይክ፣ ሰብስክራይብ እያደረጋችሁ ደግሞ ቤተሰብ እንድትሆኑኝ እፈልጋለሁ። ገና አዲስ እስከሆንኩ ድረስ ሞኒታይዝ እንዲሆን እንዲተባበሩኝ ወገኖቼ የትእዛዝ ምግቦች ካላችሁ ደግሞ እንታዘዛለን። ማንኛውም ምግብ የጾም የፍስክ በማንኛውም ወቅትና ሰዓት እንሰራለን። ሳምሪ ኩሽና ነኝ በጀርመን ማዘዝ ትችላላችሁ ማለት ነው ወገኖች። እያላችሁበት ደና ሁኑ። ሊሞክሩት በጣም ነው የሚጥመው። ደና ሁኑ። ባይ ባይ ቻው።